ቤኪ ጨዋታ ጨምራል። ምን ላድርግ ብለሽ ነው? ለልዬ ሌላ ታስብ። ቤኪ መሄድ ካለብ ሄድ። እሺ ለልዬ ሄዳለሁ፣ ግን አንቺ ደህና ምትኝልኝ ከሆነ ነው የሚሄደው። ደህና ነኝ እኮ። አላመንከኝም እንዴ? እስኪ ተመልክት። ደህና አትመስኝም። ትችሽ አልሄድም። በደንብ አስደንግጫ አለሁ ማለት ነው። ዊ ለልዬ ድጋሚ እንደዛ ሆነች ማየት ስለማልፈልግ ከአጠገብሽ መረቅ አልፈልግም። አዎ እንደዚህ ያዋጣል። አዎ አንቺም እንዳደሽ ሽምግልና የሚልክባል የሚልቅ ባል እስኪመጣልሽ አለሁልሽ እንዴ። እርሱ ከመለስ ያኔ እናስረክባለና፣ ባለትዳር ማል ምን እንሰራለን። እንደዛ ይሻላል። ታዲያ እንዴት ይሻላል? እንዴት ይሆንልሽ ንገሪኝ እስኪ ንግስቲቶ። አሁን ያስቃል። እንዴት ቻ መጣሽ። እኔ ለአንቺ በጣም ክብር አለኝ። አመሰግናለሁ። ባቡሪ በይ በቃ ንግስቲቷን ተንከባከቢልኝ። ወዴት ልትሄድ ነው ቤኪ? እንደሆን ሰሞኑን የሚሄድበትን መናገር ትቷል። አረ፣ አሽሙር ተጀመረ። ይሄ እኮ ቀጥታ ነው አሽሙር አይደለም። ቋን ነው የምጠፋው። አረ የምርሽን ነው። አሁን ባቡር ምሬ ነው እናቴ ጋ ነው ያው ልፍ ካል ኮ ቴጋ ነው። የት አባት እሄዳለሁ ብለሽ። እሺ፣ ግን ደሞ አትጠፋ አይለሊ ምን ዙሪያ ጥምጥም አስኬደሽ። በአንድ ቃል ኮ ትናፍቀኛለ ቶሎ ና አለኝ ማለት ነው አይደል? አዎ። ለማንኛውም ቶሎ መለሳለሁ። አዴ ባክሽ ተሻቱ ላራዳ ነች ተዋወቅ ና። አራዳ ላራዳ ነች ተዋወቅ ና። ይሄ በጣም አሪፍ ነው። ዳይመን ተመቸሽ? በጣም አራዳ አለ እኮ እኔ ጥበብ ውስጥ እየተፈለቀለቀሽ አራዳ። ላራዳ ነች ተዋወቅ ና። እሺ ዳይመንድ እና ሩታ አ ቢስ ነው አለ ወለ። ዳይመንድ ያቺ ነገር እንዴት ነች? የት ሽባት እንዴት ነች? ሁሉም ነገር ባለቤቷ ጋር ደርሷል። ምንድነው እሱ፣ ሩታይ? የወንዶች ጉዳይ ነው። አንቺ ታልቃተክ አረ፣ አዎ ምንድን ነው እሱ? ዴቭ ከኔ እየደበክ ለዳይመንድ እየነገርከው ነው? እሱ ዝም ብለው ነው። ሩታ የማሚን ተገላገልክ። የአደይ ቤተሰቦች ግን የሚፈቅዱ ይመስላል። አውርታ ይሳካል። የአደይ አባት የሚፈልጋቸው ነገሮች አሉ። ምን? ይኸውልህ ዴቭ፣ ለአደይ የመጣላት የጌታ ልጅ ነው። እነሱ የሚያስቡት ይመጥናታል ብሎ የሚያስቡት የጌታ ልጅ ስትሆን የጌታ ልጅ የጌታ ልጅ ማለት ማለትም አባቱ በጣም የታወቀ ሀብታም፣ ብዙ አሽከሮች አሉት። እንዴ ታዲያ ዴቪዬ ከሱ በምን ያንሳል? ያው ትንሽ ከበድ የሚል ነገር ይኖረዋል ግን አታስብ፣ ሁሉን ነገር እናስተካክለዋለን። በእኔ ላይ ጣሉ እሺ። ያመሰግናሉ፣ ዳይመንድ። ሩታ፣ ኔ እመጣለሁ። አንተ ሂድ ዴቪ፣ ይሻላል። አዎ፣ ትንሽ ቆያለሁ። ዳይመንድ፣ በል እንግዲህ። ሩታ፣ እንዳታስቀይሟት። አንከባከባ እንክብካቤ እንደ አየር መንገድ ነው። እንዲሽ ብሎ እንዳያሳስብ እኔ ለአንቺ በጣም ደስ ብሎኛል። እንኳን ደስ አለሽ ለልዬ! እንዴት ብዬሽ ልንገርሽ! አበባሽ ደግሞ በጣም ያምራል። በይ ጥሩ ነገር ነው ያደረገው። ግን አሁን እንዴት ነሽ? ለውጥ አለ? ከኔ መታመምኩ የአንችና የቤኪ መጨነቅ እኔን እራሱ እያስጨነቀኝ፣ እኔ እኮ አሁን በጣም ደህና ነኝ አዴ። ቆይ አንቺ የማታምንኝ እሺ። ለልዬ እንኳን ደህና ሆንሽ ይለኝ ደግሞ። ቤኪ በጣም እንደሚያስብልሽ እያየሁ ነው። አዎ አዴ፣ ቤኪ አይተወኝም። ሁሌም ከጎኔ እንደሚሆኑም ነግሮኛል አሁን ላይ በጣም ደስተኛ ነኝ የኔ የምላችሁ ሰዎች ከጎኔ ናቸው ቤኪ ቤኪና እኔ በጣም የተለያየን ሰዎች ነን አልገባኝም እንዴት እኔ ጓደኛሽ ነኝ እሱ ግን ምንሽ እንደሚሆን ገና አልታወቀ ቆይ ልጆ ያላሰቡን እያሰብሽ ለምንድን ነው እንደዚህ የምትኙ ምንድን ነው ያላሰቡ አንቺ መች ፊት ሰጠሽና ነው ከፈለገ ራሱ ይመጣል ደግሞ ቤኪ በዛ መንገድ እንዲመጣ በፍጹም አልፈልግም ለምን ለል እኔ እንደዚህ ጓደኝነቱና አሳቢነቱ ሀሳቢነቱ ተመችቶኛል ፍቅር የሚባል ነገር በመሃላችን እንዲገባ አልፈልግ የምርሽ ነው አዋደ የምሬ ነው በአሁኑ ሰዓት እንደዚህ አይነት ነገር የመጀመር ፍላጎት የለኝ። ገባ ይደል? ይሄ ግን ካልደበረሽ አንድ ጥያቄ ትለቅሽ? እሺ ጠይቂ። በየ ከሌላ ሴት ጋር የፍቅር ግንኙነት ቢጀምር ደስ ይልሻል? አይከፋሽ? ከማን ጋር? አላውቅም። ለል ይሄ ግን እኮ ብዙ ፈላጊ ይኖረዋል። አንቺ ዝግጁ አይደለሁም በምትይበት ሰዓት በመሀላችሁ ሌላ ሴት ብትገባስ?